ሰላሳ ሜትር አድርጎን የፈጠረው ይላል። ስለዚህ አላህ ቁመቱ ስንት ነው? ሰላሳ ሜትር ሰላሳ ሜትር የሚያህለው አላህ ከአርሽ ከኩርሲው ላይ የተነስቶ ቅርቢቱ ሰማይ ላይ ይወርዳል። አትለስ በሰባቱ ሰማያት መካከል ያለው ልዩነት ጋፓቸው ከሰላሳ ሜትር እንደሚበልጥ በዚህ ማወቅ እንችላለን ማለት ነው። ማለት አላህ ሲገባ ወደ ቅርቢቱ ሰማይ ሲገባ ያኛው ሰማይ አልፎ ስለሆነ ይጋጩ ነበረ ጣራውን ይመታው ነበር ማለት ነው። ስለዚህ እንዴት ነው የገባውስ? በምንድን ነው የገባውስ? አይ አምሳያ የለውም ይሏችሁ። እኛ እንመሳሰላ ጋር አላልኳችሁ? ቤት ውስጥ ለምሳሌ ጦጣ በገባ ጦጣ ቤት ውስጥ ገባይ ሲባል እንዴት ነው የገባችሁ ተብሎ ቢጠየቅ በበር ነው በመስኮት ነው ተብሎ ይመለሳል እንጂ ጦጣ እኮ አምሳያ የላት ሰው አትመስልም። እኔ ትመስላለች አልወጣኝም ወንድ ቤት ስለ ትችላለች ትችላለች ጦታ ግን እኔን ትመስላለች ማለት አይደል አንድ ላም ቤት ውስጥ ገባች ማለት አምሳያ የላትም ብለህ መፈክር ማሰማት መልስ አይሆንም ላም እግር አላት እኔም እግር አለኝ የላም እግር የኔን እንደማይመስል ግልጽ ነው ስለዚህ አላህ እንዴት ነው ወደ እግር ቤት ውስጥ የመጣው በምን ውስጥ ነው የመጣው ይህንን ለሚያለው ሰው ላይ ይችላሉ ሙስሊሞች ድሮ ድሮ ሰዎች እናቶቻችን በእግር ነበር የሚንቀሳቀሱት። ከዛ በፈረስም ሆነ በአህያም መንቀሳቀስ አለ። አሁን ላይ ግን ዘመናዊ መጓጓዣ መንገዶች አሉ፣ መኪና ጨምሮ፣ ከዛ ፕሌን አለ። አላህ አሁንም በእግር ነው የሚንቀሳቀሰው ወይንስ ሊፍት ይጠቀማል? ወይስ እንደ ኢሊያስ በእሳት ሰረገላ ውፍ ብሎ ባንዴ የሚወርደው እሱንስ እሱን እስታቁታላችሁ? ወይስ ቤላ ከይፍ ነው እናንተ ጋር ሲሆን? አላሁ አለም ክርስትና ጋር ሲሆን ሚስጥር አትበሉን። ሁሉ ነገር ግልጽ መሆን አለበት። እናንተ ጋር ሲሆን እንዴት ነው የምታብራሩት? ይሄንን አላህ በምኑ የወረደው እንዴት ነው የምታብራሩት? አምላካችሁን ታቁታላችሁ? ወይንስ የክርስትናው ለሚስጥር፣ ሚስጥረ ስላሴ በጣም እያላችሁ ይከብዳል ስለ ስላሴ ይከብዳል። ኦራይት እኔ ስለ አላህ በጣም ከብዶኛል፣ እና ማወቅ ፈርዳለሁ እፈልጋለሁ። አንድ ሙስሊም ይገባና አሁን ያስረዳኛል ማለት ነው። ስለ ስላሴ ይከብዳል ሚስጥር ነው የምንረዳው አንችልም ስላላችሁ ስለ አላህ ማወቅ ፈልጋለሁ እኔ። አላህ በምኑ ነው የሚገባው በእጁ በእግሩ ዳዴ እያለ ልክ እንደዛ ልጅ፣ ወይንም ደግሞ ዳዴ እያለ ወይንስ ቆመው እኔ ነው ጥያቄ ነው እንዳያበሳጫችሁ። ይመጣል ይወርዳል ከተባለ በምኑ እንዴት ነው የሚወርደው? ቀጥ ብሎ ቆሞ ልክ እንደ ፓራሹት እንደ እንትን ፓራሹት ብሎ ነው የሚወርደው፣ ወይንስ እንትን ሊፍት እንደዛ ነው የሚወርደው? እንደ አሳንሰር የሆነ እንዛው ይቆማል፣ እዝወት ውረድ ይላል። እንዴት ነው የሚወርደው? ይህንስ ልታስረዱን ትችላላችሁ ነው ወይንስ ይሄ ስለማይታወቅ ያናድዳችኋል ስንጠይቃችሁ? ማለት እናንተኛ መጠየቅ እንጂ እናንተ ስትጠየቁ ያበሳጫችኋል። ስለአምላካችሁ መቶ ፐርሰንት እርግጠኛው እኛ እነግርላችኋለሁ። ስለ አላህ እናወራለን። አምስት ወር ውስጥ አንዲት ስላላህ የሚያውቁት ነገር የለም። ዛሬ በጣም በቀላሉ ነው የምንጀምር የጀመርንላችሁ በተለመደ ቶፒክ በቀላሉ ስለ አላህ እናመጣላችሁም፣ ቀጣይ ታሉታላችሁ። አንዲት የሚያውቁት የለም። ምክንያቱም ነብያቸው ነው አምላካቸው አላህን የፈጠረው መሐመድ ስለሆነ መስጊድ ላይ የሚሰበኩት ስለ መሐመድ ነው። ቀኑን ሙሉ የሚነገሩት ስለ ነቢያቸው ፋብሪኬት የሆኑ መረጃዎች ነው። ሪል አዲሳቸው አይደለም የሚነገራቸው። እሱን አብረን የምናየው ይሆናል። ውሸቴን ከሆነ ቀጥል። ክርስቲያን ከገቡ እዛው እያነበቡ እያነበቡ እንዲያው ቢሰራ ጥሩ ነበረ። ወይ አሚርን እስከዛ አስተናግደው የገባ ሙስሊም አለ። እኔ አይታየኝም። አሚር አሚር አለ እያለ ነው እሱ። አሚሩ ይሰማል እሺ። አለ እያሉ ነው እንዲህ ምንድነው? የለም ነው አለ ነው ያልከው። አለ ነው ጋር አሚር ይታየኛል። በነጭ ከስርም አልገባም። የለም እያሉ ነው ታየ

ት ይችላል ወይ? እንደገና ይችላል። ዛሬ እንዲሁ ራፍ ላይ ካለ ቀጥታ ሄድበታለን። ዛሬ ዝም ብሎ ለመግቢያ ስለሆነ ችግር የለውም። ዛሬ እነሱም ተዘጋጅተው መጥተው ነው። ገና ምንም ሳልከፍት እኮ ነው የሰጠኝ ስራዬ ከሰጠኝ አይደል ነው፣ ምንም የከፈትኩት ነገር የለም። ቅድም መላይክ ነው የሚወርድ ደውሏል። አዲሱ ምንድን ነው የሚለው ሌላ እንደሚቀርዝ በዛው አሳያቸው እስልምና የተመሰረተው ውሸት ላይ ነው። እስልምና ውሸት ላይ የተመሰረተው የክርስቶስን አምላክነት መቃር በራሱ ውሸት ነው። ስቅለትና ትንሣኤውን መቃር ውሸት ነው። እስልምና ግን ህልውናው ያለው ውሸት ላይ ነው። የእስልምና ልብና ነፍስ ውሸትና ሰይፍ ነው። ይህንን ቦልድ ሊነግራችኋለሁ ሙስሊሞች ካልዋሹ አንድ ቀን በሃይማኖታቸው ማለት ነው። ስለዚህ እስልምና የውሸት ሃይማኖት ነው። እስልምና የውሸት ሃይማኖት ነው፣ ካልተዋሸበት መቆም የማይችል ሃይማኖት ነው። ክፍሉ ምንድን ነው የሚለው አላህ ዲሴንድድ አላህ ነው የሚወርደው ሀዲስ ብዙ ሀዲሶች ናቸው ያሉት። ደእነዚህ አይነት ሀዲሶች እና መልሳቸው ምንድን ታውቃላችሁ? ሁሉ ክርስቲያኖች ወላ አለም አይናሊ መልሳቸው ማለት ነው፣ አናቅም እኛ አናቅም፣ እንዴት እንደሚወርድ አናቅም፣ እንዴት እንደሚወጣ አናቅም፣ እንዴት እንደሚመለስ አናቅም። ግን ወርዶ ከረቢቷ አሰማ ላይ ወርዶ ማነው ይቅርታ የሚጠይቀኝ እያለ አላህ ከሌሊቱ በሶስት ክፍለ ጊዜ በአንድ ሌሊት ሶስት ጊዜ እንደሚወርድ ሶስት ጊዜ ክፍለ ጊዜዎች እንዳሉ እንደገና ነው ማለት እንደገና መግባት እዚህ ያላችሁ ሰዎች ተላልሳችሁ